ምዕራፍ ሰላሳ ስድስት ኤዶም የተባለ የኤሳው ትውልድ እንዲህ ነው። ኤሳው ከከነዓን ልጆች ሚስቶችን አገባ፤ የኬጥያዊውን የኤሎን ልጅ ሃዳሶን፣ የኤውያዊው የሴቤሶ ልጅ ሃና የወለዳትን የኤልባማን የእስማኤልን ልጅ የናቦአት እህት ቤሴሞትን አዳሶ፣ ለእርሱ ኤልፋዝን ወለደች። ቤሴሞትም ራጉኤልን ወለደች። ኤሌባ ማም ዮኤልን፣ ዩጉሜልን፣ ቆሬንም ወለደች። በከናን ምድር የተወለዱለት የኤሳው ልጆች እነዚህ ናቸው። ኤሳውም ሚስቶቹን ወንዶች ልጆቹንና ሴት ልጆቹን ቤተሰቡንም ሁሉ እንስሶቹንም ሁሉ በከነዓንም ሀገር ያገኘውን ገንዘቡን ሁሉ ይዞ ከወንድሙ ከያዕቆብ ፊት ከከነዓን ሀገር ሄደ። ከብታቸው ስለ በዛ በአንድነት ይቀመጡ ዘንድ አልቻሉም። በእንግድነት የተቀመጡባትም ሀገር ከከብታቸው ብዛት የተነሣ ልትበቃቸው አልቻለችም። ኤሳውም በሴር ተራራ ተቀመጠ። ኤሳውም ኤዶም ነው። በሴር ተራራ የሚኖሩ የኤዶማውያን አባት የኤሳው ትውልድም እንዲህ ነው። የኤሳው ልጆች ስም ይህ ነው። የኤሳው ሚስት የአዳሶ ልጅ አልፋዝ፣ የኤሳው ሚስት የቤሴሞት ልጅ ራጉኤል። የኤሳው ልጅ የኤልፋዝ ልጆች እነዚህ ናቸው፦ ቴማን፣ ኤሞር፣ ሳፍር፣ ጎቶን፣ ቄኔዝ። ቴምናህም ለኤሳው ልጅ ለኤልፋዝ እቅብት ነበረች። አማሌቅንም ለኤልፋዝ ወለት። የኤሳው ሚስት የሃዳስ ልጆች እነዚህ ናቸው። የኤሳው ልጅ ራጉዌል ልጆችም እነዚህ ናቸው፦ ናሆር፣ ዛራ፣ ሲም፣ ሞዛ እነዚህ የኤዛው ሚስት የቤሴሞት ልጆች ናቸው። የሆነ ልጅ የሃና ልጅ የኤሳው ሚስት የኤልባማ ልጆች እነዚህ ናቸው። ለኤሳውም ዮሄልን፣ ዮጎሜልን፣ ቆሬን ወለደች። የኤሳው ልጆች መሳፍንት እነዚህ ናቸው። የኤሳው የበኩር ልጅ የኤልፋዝ ልጆች ቴማን መስፍን፣ ኦሜር መስፍን ሳፍር መስፍን፣ ቄኔዝ መስፍን፣ ቆሬ መስፍን፣ ጎቶን መስፍን፣ ማሌቅ መስፍን፣ በኤዶማ ምድር የኤልፋዝ መሳፍንት እነዚህ ናቸው። እነዚህ የሃዶስ ልጆች ናቸው። የኤሳው ልጅ የራጉዌል ልጆች መሳፍንት እነዚህ ናቸው። ናሆት መስፍን፣ ዛራ መስፍን፣ ሲን መስፍን፣ ሞዛ መስፍን በኤዶም ምድር የራጉኤል ልጆች መሳፍንት እነዚህ ናቸው። እነዚህም የኤሳው ሚስት የቤሴሞት ልጆች ናቸው። የኤሳው ሚስት የኤልባማ ልጆች መሳፍንት እነዚህ ናቸው። ዮኤል መስፍን፣ ዩጉሜል መስፍን፣ ቆሬ መስፍን። የኤሳው ሚስት የሃና ልጅ የኤልባማ ልጆች መሳፍንት እነዚህ ናቸው። የኤሳውም ልጆችና መስፍኖቻቸው እነዚህ ናቸው። እነርሱም የኤዶም ልጆች ናቸው። የሴር ዘሮች በዚያች አገር የተቀመጡ የሆሪያዊው የሴር ልጆች እነዚህ ናቸው። ሉጣን፣ ሶባን፣ ሳባቅ፣ አናም፣ ዲሶን፣ ኤሶር፣ ዲሳን። እነዚህ በኤዶም ምድር የሆሪያዊው የሴር ልጆች መሳፍንት ናቸው። የሉጣን ልጆችም እነዚህ ናቸው፣ ሆሪ፣ ሃማን ናቸው። የሉጣንም እህት ትምና ናት። የሶባን ልጆችም እነዚህ ናቸው፣ አልዋን፣ ማኔሃት፣ አቤል ሳፋር፣ አውናም። የሳባቅ ልጆችም እነዚህ ናቸው፣ ኢኦ፣ አናን። ይህም አናን በምድረ በዳ የአባቱን የሳባ ቅና አህዮች ሲጠብቅ ፍል ውሃዎችን ያገኘ ነው። የአናን ልጆች እነዚህ ናቸው ዲሶን የአናን ሴት ልጅ ኤሌባማ። የዲሶ ልጅንም ልጆች እነዚህ ናቸው ሕምዳን አስባን፣ ቤዮር፣ ይትራን፣ ክራን። የኤሶር ልጆች እነዚህ ናቸው ከልሃን፣ ዛዖን፣ አቃን የሪሶን ልጆች እነዚህ ናቸው፣ ዑሳ፣ አራን። የሆሪ መሳፍንት እነዚህ ናቸው፣ ሉጣን መስፍን፣ ሶባን መስፍን፣ ሳባቅ መስፍን፣ አናን መስፍን፣ ዲሶን መስፍን፣ ኤሶር መስፍን፣ ሪሶን መስፍን። በሴር ምድር በየሹመታቸው መሳፍንት የሆኑ የሆሪ መሳፍንት እነዚህ ናቸው። የኤዶም ነገስታት በእስራኤል ልጆች ላይ ንጉስ ከመንገሱ በፊት በኤዶም አገር በነገሱ ነገስታት የነገሱ ነገስታት እነዚህ ናቸው። በኤዶምም የቤኦር ልጅ ባላቅ ነገሰ። የከተማዋም ስም ዴናባ ናት። ባላቅም ሞተ፣ በእርሱ ፋንታ የባሶራው የዛራ ልጅ ኢዮባብ ነገሰ። ኢዮባብም ሞተ፣ በእርሱ ፋንታ የቴማኒው ሀገር ሁሳም ነገሰ። ሁሳምም ሞተ። በእርሱ ፋንታ የምድያንም ሰዎች በሞዓብ ሜዳ የገደለ የቤዳድ ልጅ አዳድ ነገሰ። የከተማዋም ስም አዊት ተባለ። አዳድም ሞተ። በእርሱ ፋንታ የምስሬቃው ሰላም ሰምላ ነገሰ። ሰምላም ሞተ። በእርሱም ፋንታ በወንዝ አጠገብ ካለችው ከርሆቦት ሳኦል ነገሰ። ሳኦልም ሞተ። በእርሱም ፋንታ የአክቡር ልጅ በአልሃናን ነገሰ። የአክቡር ልጅ በአልሃናንም ሞተ። በእርሱ ፋንታ አዳር ነገሰ። የከተማውም ስም ፎጎር ነው። ሚስቱም የሜዛ አብ ልጅ መጥሬድ የወለደቻት ምኤጠብኤል ጠብኤል ትባላለች። ኤሳውም የመሳፍንቱ ስም በየነገዳቸው በየስፍራቸው በየአገራቸውና በየሕዝባቸው ይህ ነው። ትምና መስፍን፣ አልዋ መስፍን፣ ኤቴ መስፍን፣ ኤሌባማ መስፍን፣ ኤላ መስፍን፣ ፊኖን መስፍን፣ ቄኔዝ መስፍን፣ ቴማን መስፍን፣ ሜብሳር መስፍን መግደኤል መስፍን ኤራም መስፍን። እነዚህ በግዛታቸው ምድር በየመኖሪያቸው የኤዶም መሳፍንቶች ናቸው። የኤዶማውያንም አባት ይህ ኤሳው ነው።